ቤተሰብ ጋሼ ዛሬ ወደ አዲስ አበባ ልመጣ ነው ትላላችሁ። በጣም ደስ ብሎኛል ነው ለን ለመናገር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናቸው የኔ ደህና ነው፣ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ውድ ውድ ቤተሰቦቼ ማለት ነው። እንግዲህ እንደምታዩት ኤፍሬም ወደ አዲስ ወደ ቡታየራ ጉዞ አድርጓል ጋሼን ይዞ ዛሬ ይመጣል ብዬ አስባለው። አደራ ኤፍሬም ቪዲዮ ቀርጻ እንዳታመጣ እንዳታመጣ አባትክን የምር ዝም ብላ ይዛ አረሽ ቤት ብታመጣው ደስ ሌኛ። ለምን ቪዲዮ ቀርጻ በታመጣው ደስ ሌኛ። ነገሮችን ቁጭ ብሉ ይፍቱ። ስለዚህ እኔም ደስ ብሎኛል በኤፍሬም ሀሳብ ማለት ነው በእነሱ በሮታና ና ባረሽ ምክንያት እግዚአብሔርን ቲክቶክ ላይ ገብታችሁ ብታዩ፣ ቲክቶክ ስር ኮሜንት ገብታችሁ ሲታዩ፣ የምር በነሱ ምክንያት ቤተሰብ ስቃይ ውስጥ እየገባ ነው። በነሱ ምክንያት ማለት ነው፣ በሮታ ና ባረሽ ምክንያት ቤተሰብ ስቃይ ውስጥ እየገባ ነው። ማንም ሰው አፌን የካፋት ቤተሰብ ላይ የምር ምን አይነት ቤተሰብን እያሳደገ የምር ኮሜንት ስር ገብታችሁ ስታዩ፣ በጣም የሚያስጠላው በዚህ በጾም ምድር ደግሞ መጥፎ ቃል የሚናገሩ ሰዎች አሉ። እግዚአብሔር ጤነኛ ሰው የለምኮ ቲክቶክ ላይ ከዚህ ቪዲዮ ቀራርጦ ቲክቶክ ላይ ይወስዳሉ። ቲክቶክ ላይ ያለ ሰዎች ደግሞ ጤነኛ ሰው የለም ብዬ አላስብም። የምር ትንሽ ለክብራቸው እየተጨነቁ አደለም። ሮታና አርብሽ ማለት ነው። አርብሽ ደግሞ ሌላ ፍቅረኛ የዶሮ ፍቅረኛ ያመጣል። ሮታ ደግሞ በቀደም የታወቀችው ወንድ አርብሽን ለማስቀናት ታመጣለች። እሱም ሮታን ለማስቀናት የድሮ ፍቅረኛ ያመጣል። ምን አይነት ነው? በሀገራችሁ እኮ ያልተሰራ ድርጊትን እያደረጋችሁ ያላችሁ እያስተማራችሁን ያላችሁ በጣም ነውር ነው። የምር የሚሰሩ ስራ ግን እንጃ፣ ጥሩ ነው ብላችሁ ታስባላችሁ? ሮታን፣ አርብሽን የሚሰሩ ስራ ጥሩ ነው? በጣም የሚደብር እኮ ስድስት ስልሳ ስድስት ቆኖ የሚሰሩ በተለይ በቃ እራሳችሁን ለምንድ ነው የማታስከብሩ? በቃ እናንተ እራሳችሁን ካላስከበራችሁ ማን ነው እናንተ የሚያስከብርላችሁ? እናንተ ማን ነው የሚያስከብር? ራሳቸውን እራሳችሁን ካላስከበራችሁ እስኪ በምሳሌ ማለት ነው አዲስና ቃል ህዮብና ረዱ ምርጥ ምርጥ ቤተሰብ ናቸው። ጨዋ ቤተሰብ እያሳደጌ ናቸው። የምር ምርጥ ዩቱበሮች ናቸው። እነሱ ቤት ስትሄዱ መፈታዘና የምትሉ ማለት ነው። በጣም የምወዳችሁ ምርጥ ጥንዶች ናችሁ ማለት ነው። ውየምራ አመላችሁ ምርጥ ቤተሰብ እያሳደገ ዩቱበሮች ናቸው። በጣም የምወዳችሁ ለመናገር ማለት ነው። ስለዚህ ኮ ራሳችሁ ማስከበር ትችሉ ነበር። እስቲ ዩቱበሮቹ መልካም መልካም ዩቱበሮቹ ማየት ነው። ከእንደዚህ አይነት ስራ ወጥታችሁ ለምንድ ነው በራሳችሁን ስራ ማትመጡ? እስከ መቼ ነው የምትቀጥሉ? እስከ መቼ ነው የምትቀጥሉ? በእናንተ ምክንያት ለምንድነው ቤተሰብ ስቃይ የሚገቡ? በእናንተ ምክንያት ለምንድነው ቤተሰብ የሚሳደቡ? የምር በጣም የሚዘገንነው እኮ ቲክቶክ ላይ ቆራርጦ ስለሚወጡ ምን አይነት ቤተሰብ እያሳደገ ልጆች ናቸው እየተባሉ ያሉ ማለት ነው። እና ለቤተሰቦቻቸው ትንሽ አትጨነቁ። እንደዚህ ሰርታችሁ የምታገኙ ገንዘብ ምን ይሰራላችኋል? ለክብራቸው አትጨነቁ። ኤፍሬም እውነቱን የተናገረ የምር ኤፍሬም የተናገረ ትክክል ነው። የተናገረ ለሩታም ወንድ ልጅ ወንድ ነው። ወንድ ልጅ ቢያጠፋ እንጂ አሁን በቅርብ የታወቀሽ ወንድ እንዴት ቤት ይዘሽ ታመጣለሽ? ወንድ ልጅ ቢያጠፋ እንጂ መልሰሽ ይህን ጥፋት ማድረግ አለብሽ እያሉ የተናገረ ኤፍሬም ትክክል ነው። ኤፍሬም እንደግፋለሁ። እውነት ለመናገር እኔም የተናደርኩ ለዛ ነው። በቃ ደጅ ላይ እኮ የሰራችው በቂ ነበረ። አንድ አራት ቪዲዮ የሰራችው በቂ ነበር። ቤት ድረስ ወንድ ልጅ በቀደም የታወቀች ወንድ ልጅ ይዛ መመጣት አስፈላጊ ነው ብዬ በሰራው ቪዲዮ ላይ ብዙ ልጆች ተናገራችሁ። እግዚአብሔር ምን አጠፋው? እግዚአብሔር ለካ እንጂ አስመሳይ ነሽ አላችሁኝ። አረ እኔ አስመሳይ አይደለም፣ የምር ነው ምላቸው። እኔ በትላንትና በሰራው ቪዲዮ ላይ ፍቅርና ሪሾ ወደፊት ብዬ በሰራው ቪዲዮ ላይ ብዙ ልጆች መታች ተናገራችሁልኝ።

ትክክል ነገር የተናገርኩ። ሮታ ወይም አርብሽን ካልፈለግሽ ውጪ ከሱ ህይወት ውጪ አርብሽ እና ፍቅር ወደፊት ብዬ በሰራው በጣም ብዙ ልጆች ተመልዳችሁ። ስለዚህ እኔ ምንም ጥፋት የለኝም፣ ሆና ለመናገር ማለት ነው። ትክክል ነገር የተናገርኩ። ስለዚህ ለቀቅ አድርጉን ለማለት ፈልጋለሁ። ስለዚህ እነሱ ራሳቸውን ሲያስተካከሉ ነው ሰው አስተያየት የሚሰጠው ማለት ነው። አስባቸዋል። ስለዚህ ሮታ ትልቅ ጥፋት ነው ያጠፋችሁ በሱ ላይ ቪዲዮ በራሷ ቤት የተለቀቀ ቪዲዮ ላይ በጣም በቃ የተናደድኩበት እንጂ ሌላ ምንም አላደረገችም። ምንም አላደረገችም። ከዚህ ድርጊቱ ውጣ፣ በቃ እንደ ድሮ ሰላም ሆኖ ይኖሩ ነው ያልኩ ያለው ማለት ነው። የምትፈልግ ከሆነ ኤፍሬም ያለው ትክክል ነው። የተናገረ ወንድ ልጅ እንደት እሱ ወንድ ልጅ ምጥፋል ያደርግ ይችላ። አርብሽ ያደረገ ነገር ለሚመልሰሽ አደረግሽ ያለው ትክክል ነው ኤፍሬም ማለት ነው። ኤፍሬምን ደግፋለሁ። ምክንያቱ ወይም ከአርብሽ ጋር ልትለያይ ትችላለች፣ ወይም ሌላ ወንድ ልታገባ ሌላ ወንድ ልታገባ ትችላለች። ነገ ልጆችሽ ምን ይልሻል? ነገ ልጅ ትወልዳለሽ ለካ እንደዚህ ነሽ ይህ ቪዲዮሽ ካዩ ምን ይልሻል? ገና ልጆች ትወልዳለሽ፣ ወይም ከአርብሽ ላይ አግብተሽ አርብሽን አግብተሽ ልጅ ትችላለሽ። ይህም ቪዲዮ ነገ ልጆቻችሁ ቢያዩስ ምን ይላችኋል? እያለ ትክክል ነው የምር እኮ በጣም ነውር ነው። በአገራች የሌለ ድርጊትን እየሰሩ ያለ ማለት ነው። እንደዚህ ሰርቶ የሚያገኙ ገንዘብ ምን ይሰራላቸዋል? ክብር የበለጠ ነገር የለም። ራሳቸውን ቢያስከብሩ ማንም ሰው መጥቶ እነሱ ላይ መናገር ማፍት የላቸውም። ራሳቸውን ቢያስከብሩ ማለት ነው። አሁን ከእነሱ ህይወት ማስወጣት ያለባቸው ሰዎች ማስወጣት አለባቸው። ጽጌ ዳኒ ሜሪ የለችም። ልትመጣም ትችላለች። አላቅም ሜሪ ወታለች መሰለኝ ዳኒ ሜሪ ሜሪን ባው ሜሪ ወይን ልትመጣም ትችላል። አላቅም። ዳኒ ጽጌ አሁን አዲሱ ልጅ በቃ ከዮታችሁ ማስወጣት አለባችሁ። ሰላም ከፈለጉ መሰራት እነሱ ሊሰሩም ይችላሉ፣ ሊቀጥሉም ይችላሉ። መሰራት የማይፈልጉ ከሆነ ይህ እነዚህ ሰዎች ከህይወታቸው ማስወጣት እንደ ድሮ ሰላም የሚፈልጉ ከሆነ እንደ ድሮ ራሳቸው አስከብሮ መስራት የሚፈልጉ ከሆነ እነዚህ ሰዎች ከህይወታቸው እያስወጡ ነው ያሉት። ስለዚህ ምንም አይጠቅማቸውም። እስከ መቼ ነው እንደዚህ ነገር የሚቀጥለው? እስከ መቼ ነው? አንዳንድ ሰዎች ድራማ ነው። ድራማም ቢሆን እኮ በጣም የሚደብረው አንድ ወንድ ሌላ ምስጥ አምጥቶ ማስቀናት፣ አንድ ሴት ደግሞ ሌላ ወንድ ይዛ አምጥታ ማስቀናት ምኑ ማለት ነው? የት ሀገር ነው ያየን? የተኛ ሀገር ነው ያየን? ስድስት ስሳ ስድስት እግዚአብሔር፣ እናንተ የምታመጡ ኤዲያ ኮ ነው እነሱ ይዞ የሚሰሩ ማለት ነው። በጣም የሚደብረው ድርጊትን እያደረጉ ያለ ምንድን ነው የሚያስተምሩ? እስኪ ቤተሰብ ፍረዱ። እኔ በጣም ነው ያስጠላይ። ለዛ ኮ ነጋሽ መጥቶ ነገሮቹን ቢያስተካክል ልጆቹን አንድ ቢያደርግ እንደ ድሮ ሰላም ሆኖ ራሳቸው ስራ ይስሩ ብዬ ነው እኔም። ይህን አስተያየት የሚሰጡ እና እነሱ የሚሰሩ ስራ ማንም አይደግፍም። በጣም የሚያስጠላው ድራማም ቢሆን እስከ መቼ ነው የሚቀጥሉ? በዚህ አይነታ ስራ እየሰሩ ሰብስክራይብ ጥሩ ገንዘብ የሚያገኙ ምን ይሰራላቸዋል? ክብር የበለጠ ነገር የለም። እውነት ገንዘብ ከክብር አይበልጡም። ስለዚህ እራሳቸውን ቢያስከበሩ። ሮታ ሴት ልጅ ናት፣ ራሷን ብታስከበር፣ ሴትነቷን ብታስከበር መልካም ነው ብዬ ያስባለሁ። አርብሽም ራሱን ቢያስከብር፣ ማንም ሰው ለሚመጠው እሱ ላይ አፈን የሚከበው እነሱ ስራ ስለፈለጉ። ስለዚህ ራሳቸውን ያስከብሩ። ያልኩኝም በቃ ይሄ ነው። ከወደዳችሁ ቪዲዮ እንግዲህ ላይክ አድርጉ፣ ሰብስክራይብ አድርጉ። የኔ ሃሳብ የዛሬ ማለት በጣም ነው የሚያናድደው። ግን የኤፍሬም ቪዲዮ ወደዚህ አለምጡን በራሴ እየሰራው ማለት ነው። ማመጣ መመጣ ስላልፈለግኩኝ ስለዚህ ቪዲዮ ከተመቻቹ ላይክ አድርጉ ማለት ነው። ከዚህ ድርጊት ባካችሁ ተቆጥብሩ። ተናሪዎች በቃ ውጡ፣ ይበቃችኋል። እስከ መቼ ነው የምትቀጥሉ? ጭቅጭቃ ሰለቻችሁ፣ ግን እኛ ኮ ሰለቸን፣ ተመልካች ሰለቸን። ከእናንተ ምንም የምታምጡ ቤት ምንም ይሰው የተማሪ አደለ። እውነት ለመናገር መጥፎ መጥፎ ነገር ሰው እንደሚያደርግ እያደረጋችሁን ያላቸው ማለት ነው። ጥሩ ነገር እኮ አለ፣ ብዙ የሚሰራ አለ እኮ። ለምን እንደዚህ ስነ ስርዓት ያለ ቪዲዮ ሰርታችሁ ማታመጡ? ከዚህ አይነት የተጨማለቀ አይነት አውጥታችሁ በራሳችሁ አትመጡ፣ አይደብራችሁ? ማይ ጋድ፣ ያሳፍራል፣ ታሳፍራላችሁ፣ ያሳፍራል በጣም ማለት ነው፣ በተለይ ለቤተሰቦቻችሁ። እስኪ ተጨነቁ እናንተ። እንደዚህ ሰርታችሁ የምታገኙ ገንዘብ ቢቀራባቸው ይሻላል። የምር ራሳችሁን አስከብሩ ባካችሁ።